ከዛ በኋላ አክስቴን ነገርኩት። አንድ አክስቴ ነበረችኝ አስኮ አካባቢ፣ እሷ ነገርኳት። ምንድን ነው ያ መኪና ሄደ፣ የሁሉ እንትን ብርህን፣ ብትን ብትን። እሷ ደግሞ ለካ ትሄድ ነበር እዚያ አውሊያ ቤት ምናምን ትሄድ ነበር። ይዛኝ ሄደች። አስኮ አስኮ ይዛኝ ስትሄድ እሷ ስለምታውቅ እሱ እሺ አይልም፣ እናቴ እሺ አትለኝም ብለው አንቺ ንገሪለት ምናምን ይላታል። እነግራታለሁ ምናምን አለች። ይህ እንዳይሰማ ሌላ ቦታ ተመሳሳይ ነገር ተመሳሳይ ነገር ተናገረ እንደዚህ ሲል በፍጹም ለእናቴ እንዳትነግሪያት እኔ መሄዴን እንደዚህ እንዳታቅ ይሄ ጥሩ አይደለም በእኛ በፍጹም ምናምን አልኳት በቃ እንደዚህ ካላደረገ በፍጹም ይንከራተታል ነው ያለው ምን ዋጋ አለው ምን አቅም አለው እላለሁ በአፌ ግን አላደርገውም እዚያ በኋላ ሰፈሩን ትቼ የሄድኩ ፒያሳ አጎቴ ቤት እዛ እንጀራ መሸጥ ጀመርኩ። እንጀራ ጋግር፣ እንጀራ መሸጥ ጀመርኩ። ፒያሳ ሰራተኛ ሰፈር አራት ሙያ አለኝ። እዚያ በኋላ እሱም ስራ ምንም ትርጉም የለውም። በእንደዚህ መሀል እያለው ዲቪ ጻፍኩና ዲቪ ደረሰኝ። ዲቪ ወጣ እ በፈረንጅ አካባቢ ማለት ነው። የመጀመሪያ ዲቪ ናይንቲ ሲክስ ነው የጀመረው። ናይንቲ ሰቨን ይወጣልኝ ማለት ነው። ዲቪ ወጣልኝ። አንድ እህት አሜሪካ ነበረችኝ ዛን ጊዜ ትዝ ይለኛል። ለሷ ዲቪ ደራሴ ነገርኳት። በቃ ላከው ምናምን አለችኝ። እዚህ ደግሞ የውሸት ጋብቻ ምናምን የሚባል ነበር። ይህን ያክል እንከፍልሃል ይህን ያክል ሲሉ ማዘጋጃ ቤት ላይ በቃ ሰው አገኘሁ። እሺ ብዬ ማነሱም ይሄ መናፈሻ ላይ ቃልኪዳን አደረግን ከአንዷ ሸገር ነው? ሸገር አይደለም። ማነው ስሙ? ይሄ የድሮ መናፈሻ፣ ጥቁር አንበሳ አካባቢ፣ ጥቁር አንበሳ አለዛ ኦ ጀሰ ራስ ሲኔማ ትግሬ አበድረኝ አለኝ። እሱ እዛኛው አክሲደንት የጠንቋይ ቤት አገኘሁ ነበር እዛ ሄደ እሱ ተከትሎ ብር አበድረኝ አለኝ። የተዋወቁት ከባንክ አውጥቼ አምስት ጊዜ

የሚሄድበት ቦታ መሄድ አለብኝ። እዚያ ጠንቋይ ቤት ሄድኩ። እኔን ጠይቀህ ነው ያለህን ጫትን ይዘገባል ምን ትላለህ? እና ገርሞኝ ከዛ በኋላ በቃ ትልቅ አደጋ የደረሰኝ አላስመልስም አለኝ ነው

በየቀኑ በብር በሶስት ብር በሁለት ብር ምክንያት ገባሁ። ዲቪ መምጣቱን መልስ መምጣቱን አላቅ። ቢፈልጉኝ አዎ፣ ቢፈልጉኝ የት ያገኙኝ? አልጋ ፈላጊ ላይ የሚተኛው ዘመና ለካ እህቴም ስትፈልግ አጣችኝ። በቃ ስልክ ቢለው ወል ዘመድ ጋር ምናምን ቢል ጫት ቤት አሰው ይልክልሃል፣ ሰው ይልክልሃል አዋሳ ድረስ እስከ ሻሸመኔ እንዲያጠፋኝ ከቦታው በቃ አሜሪካን ግቢ መጥቼ አሜሪካን ግቢ ነው። ድንገት ወደ ተክለ ሃይማኖት አካባቢ ሲሄድ የድሮ ጓደኞች የት ነው ለምን ፖስታ ኦፊስ ላይ ላይ ስልክ ትሰጣለህ?

እኔ ዘው የውሸት ጋር ብቻ ነው ገንዘብ እሷ ትራንስፖርት ልትከፍለው እሷ ልትሸፍነው ነው። እዛ በኋላ ይሄ ነገር ሆነ፣ ደነገጥኩ። ወረቀቱ ይላል እሷ ሰጠናት፣ እሷም ተናደደልካ የት እንዳለ በኋላ ደነገጥኩ፣ ምንም አላልኩም። በዛኛውም ብር ጠፍቶብኛል፣ ሸሽቻለሁ ናትይንቲ ኤት ለወንድሜ ደረሰው። ልጅ ዘጠና ስምንት የእኔ አለፈ። ዘጠና ስምንት ለወንድሜ ታናሽ ደርሶት አባቴ እንደ ወንድመህ አንተ ታጠፋ ታበላሽዋለህ ብሎ አባቴ አድግራት ልጅ ነው ይዞት መጣ። ይጨርሰልህ ከዛ አባቴ አሜሪካ የማስገባው አድግራት ልጅ ነው እናቴ አስመራ ከዛ ልክ አባቴ ይዞት ሲገባ አሜሪካ ኤምባሲ ወዲያው ፎቶ በትልቅ አለ ይህን ሰውዬ ባገኛችሁት ንገሩት፣ የሚል አሁንም አሜሪካ ኤምባሲ ይፈልጋል ተለጥፎ የነበረው ነው። ተለጥፎ የነበረ በኋላ ወንድሜ አገኘሁት፣ አንተ እድሉን ዝም ብለህ ታባላችኋለህ። አሜሪካ ኤምባሲ ፋዘር ይዞት ሲገባ እኮ በትልቅ ፎቶ ያገኘ ነው ፋዘር መጥተዋል። አላዩ በቃ አላዩም፣ ዝም በል አንተ ይችላል ዝም ብለ በቃ እሱ ማየት አልፈለኩም። መኪና ሽጬ ምን ብዬ ብሩ ጠፍቶ ምናምን አሁን ደግሞ ዲቪ ተቃጥሎ ለዚህ በቃ እዚህ ቦታ አገኘት እዚህ ቦታ አገኘት እንዳትሎ አልኩት። ይሻለኝ ወንድም ወንድም ነው፣ አዝኑ በኪሱ የነበረው ብር ሰጥቶኝ ልብስ ብላም ጫማ ለሱ የመጣለች ከውጪ ደብቋም ትልኝ ተለያየ። አዎ እሱ ፋዘር እንዳያገኝ ተለያየ። አልሸኘሁትም፣ ፋዘር ሸኘው። ሸኝቶት በቃ ይሄ እድሉ አበላሽ በሚላል እዛ አራት ኪሎ አካባቢ የሄድኩ ያሉ በትልቅ የስራ ፈላጊ ወረቀት አነበብኩ፣ ሰራተኛ እንፈልጋለን የሚል ሳገኝ እንጂ ይሄ በኔ ሙያኮ ነው የወጣ። ረሳሁት። ከዛ በፊት ግን የግል ስራ ተቀጥሬ ስራ ነበር። ዳቦ ቤት 22 ዳቦ ቤት ስራ ነበር። ዳቦ ያለኝ እና ሙሉ ለሊት ምናምን፣ ቀን ሰው ወረፋ የሚያደርግበት ዳቦ ቤት በሙያዬ ነው። በእኔ ሙያ የመጣ ሰው 22 አውራሪስ፣ እንዲህ ወደ 22 ትምህርት ቤት መድኃኒያለም ትምህርት ቤት ለመሄድ መሀል ላይ ስደርስ፣ አሁን እስቼ የሚሰራው ሳይደርስ በፊት ኢትዮ ዳቦ ቤት የሚል ነበር እና ሸዋ ዳቦ በመኪና አምጥቶ ነበር የሚሸጥበት። ከዛ በኋላ ሸዋ ዳቦ ይዞ ሲመጣ እንደ ድሮ መስሎት ተመለሰ። እረ እዚህ አሪፍ ዳቦ አለ ተብሎ ተመልሶ ማነው ያመጣው ተብሎ፣ እኔ ባለሙያ ዘበራሽ ወደቦ ባለቤቱ መጥቶ አይቶ ሙያውን አይቶ ሸልሞኝ ሄደ። አዎ እዛ አመት ሙሉ ሰርቼ ቃል የገባልኝ አባታቸው የሚያሰራኝ የአባታቸው ወንድሞች ጓደኞች ነው። ምንም ይጨምርልኝ ነገር የለም ማሽን ገዛ ታሪክ ተመሚያስወጣኝ አላቆም፣ የሚከተለኝ መንፈሱ አላቆም ያጨናግፍብኛል። ያ ሁሉ የአስር ሰው ላይ ሲወጣ ብሯን ጨርሻል። ደግሞ በረንዳ ማታ እየከፈልኩ ንምተኛ ሳጣ ደግሞ ልብስ ስጨርስ አራት ኪሎ ላይ እያለፍኩ ስራ እድል ቱሪስት ምግብ ማደራጃ ይላል። እዚህ ቦታ መግባት አለብኝ። ጊዜ ሲሄድ ቱሪስት ምግብ ማደራጃ ከዛ ከኛ ዳቦ የሚወስዱ የነበሩ ነጋዴዎች እዛ ቱሪስት ምግብ ማደራጃ ይሄዳሉ። ለካ እነሱም አስመዝግበውኛለካ ስሜ እሱን ካገኘነው ባለሙያ አለ ይሏቸዋል። አምጡት ተብለዋሉ። ሲሄድ እዛ ኧረ ባለሙያ የምንፈልገው መጣ መጣ ተብሎ ፈተና ሊፈተን ፈተና ሊፈተን ሲል መብራት ጠፋ። መብራት ጠፍቶ የመንግስት መስሪያ ቤት ስለሆነ ሊጡ ሲቆመጥጥ ለሰራተኛ ቤቱ ላይ ዳቦ ቂጣ ጋጉሮ እንዲበላው ይሰጠዋል። በኪሎ እየተመዘነ እዛ በዩኒቨርሲቲ ተማሪዎች እንጀራ በካሳው እንጀራ ይሰጣቸዋል። ንስፋን ተማሪት ነው፣ ይሄን ሪፖርት ታደርግ እኔ ቃለ መጠይቅ የተጠየቅኩ ያለው ሪፖርት ልታደርግ ሰራተኛ መጣች። ምን ሆኖ አልኳቸው? መብራት ስለሌለ ቆምጥጠዋል፣ ሌሊት ስለተቦካ ቆምጥጠዋል። ወደ አርቀነት ነው የሚቀይረው አይደል? ሳቁባቸውና በቃ ምንም ችግር የለም። መብራት ኃይል ስጠኝ አልኩት። መብራት ኃይል ስልክ ሰጡኝ። አራት ተኩል ይመጣል ስልክ መብራት እንለቀዋለን አሉ። ስንት ሰዓት ነው የምትፈልጉት ዳቦ? ስድስት ሰዓት ይደርሳል። ለካ እውነትም ባለሙያ ነው ምናምን ብሎ ጉድ ብሎ ነው የሚጠብቁ መኪና ስጡኝ ያልኳቸው መኪና ሰጡኝ። በውሃ አሞቅሁት እሱን ሰራው። ልክ አራት ሰዓት ተኩለት አራት ሰዓት ነው ለቀቁልኝ፣ መብራት መጣ። አራት ሰዓት ሲመጣ ሰራተኞች ግቡ አልኳቸው፣ ሊጡን ወደ ማኩኪ ያገልብጡ አልኳቸው፣ ዱቄት አምጡ አልኳቸው። አደስኩት እዛ ቀርፋ ነቅን ሄል ብስኩት፣ ብስኩትን እንዲጣፍጥ ጣረኩት። ድምፁ የመጠጥ ድምፅ የለም። ጋስራይት ዘዴ ያለው ዳቦ ተሰርቶ ሲሄድ ምሳ ሲበሉ ዩኒቨርሲቲ ተማሪዎች ይሄ ባለሙያ እንዳይወጣ፣ ዛሬ ዳቦ በጣም መልካም ነው። እግዚአብሔር ሞጎስ ይሰጥህ። ጠላት ሞጎስ አሳጥቶ ሲጥልህ፣ እግዚአብሔር ደግሞ ሞጎስ ይሄ ማለት የአምስት ኪሎ ዩኒቨርሲቲ ነው ነው ማደራጃ፣ የት መሰለህ መገናኛ፣ አሁንም ቱሪዝም ቢሮ አለ፣ ለሆቴል አለ እሱ ዋና መስሪያ ቤታችን ነው። ማደራጃ አድርጎ ንግድ መንጃ ፍቃድ የሚወጣበት ኪሎ አለ ዩኒቨርሲቲ ነው። መኪና መኪና የሚሄድ ሲቪል ሰርቪስ ኮሌጅ፣ ኢትዮጵያን ኤርላይንስ፣ ሆስፒታሎች ከኛ ነው የሚወስዱት። ብዙዎቹ ከኛ ነው የሚወስዱ እና ከኛ ነው የሚወስዱት። ከዛ በኋላ እዛ መስሪያ ቤት ነው የገባሁት። እንግዲህ በጣም ወደዱት። ከዛ በኋላ የሰራተኛ መግባት አለበት ተባለ። ትልቁ ቻሌንጅ እንጂ ግን ማደሪያ የለ በረንዳ እያደርኩ ሳልት ሳላስታውቅ አስራ አምስት ቀን አሳልፍ ብርሱ ይቀር የመንግስት ነው። ዳቦ ደግሞ ልትበላም አይፈቀድልን ለመብላት እንኳን አይፈቀድልን። ምስጢሩን እነግርሃለሁ ዳቦ ቤት አለም። ምክንያቱም የኔ ሙያ ትልቅ ሙያ ነው። መቶ ሃምሳ ሺህ ተማሪ ካለ የመቶ ሃምሳ ሺህ ዳቦ በግራሙ ተለይቶ ምን ያክል ዱቄት እንደሚበቃው አውቄ ነው። ይህን ያክል ዱቄት ስጡኝ ለምለው በሱ ደረጃ ደግሞ ቁጥሩ አንድ እኮ መምጣት አለባት። የዚህን ያክል ሙያ ነው ያለኝ። ማንም ሰው እንዳይወስድብን እንግዲህ ሊሰራልኝ አይችልም ተብሎ

ካለፍኩ በኋላ እግዚአብሔር ይመስገን ወደ መገናኛ አካባቢ ቤት ተከራየሁ። ይዛን ሰዓት እሱንም እግዚአብሔር ነው እኔ አይደለሁም እግዚአብሔር በአንዲት ወይዘሮም ስራች ትባላለች፣ አሁን ልብስ ሰባዎች ትባላለች፣ አጋጣሚ አግኝታ እሷ እዚህ አካባቢ ብትሆን አይቻልም ከሚርቅህ ምናምን ትለኛለች። እና ደመወዝህ እስከምትወስድ አንተ ጫት ምናምን ስለማይበቃ ቀስ ብሎ የሚከፈልን ብድር እንድትወስድ አመቻችልሃለሁ ብላ ብድር ሰጠች። ጫት ነጋሪ ነው ሂሳብ ክፍል የሚሄደው። እዛው ቀጥፌን ማስገባው እየቃምኩ ነው እየቃምኩ ነው ምሰራው ያንን በቃ እንደ ሀረር ሰው ነው ተብዬ ነው ሞያዬን ስለሚፈልጉት ማንም የሚከለክለኝ የለም። በዚህ መሀል እያለን እየሰራው እያለው እኔ ያልፈረምኩበት ዱቄት አይገባም። እኔ ያልፈረምኩበት ጤፍ አይገባም ለእንጀራ የሚሆን። እኔ ያልፈረምኩበት በርበሬ አይነት ፎርሱላ አይገባም። አተር ነገር ሽሮ ነገር ነበር፣ ወደ ውጭ የሚላከው ያ እኔ ሳልፈረምኩት አይገባም እና ያ እግዚአብሔር የሰጠኝ ቢዝነስ የማገኝበት ስፍራ ነበር። አልተጠቀምኩበትም። ትልቅ ሙያ ነው። በዛ መሀል ላይ ይሄን እየሰራው እያለ ደግሞ ብር አያያዝ አልችልም ለኝ ለኝም ኢትዮ ኤርትራ ጦርነት መጣ። ከመስሪያ ቤት ውጣ ሲባል እንደ የተማርኩበት ነው እየተማርኩበት ነው አስመራ ውስጥ እንጂ እድገቴ ነው እንጂ ሌላ ነገር አልነበረም። አላውቀውም፣ ይሄ ድቡላ ነገር አላውቅም። ግራ ገባኝ። ጎንበስ ብሎ ዘበኞች የሚያስገቡኝ ጎንበስ ብሎ የሚጠይቁኝ ምንድን ነው ነገሩ፣ ምናምን ብዬ በኋላ ይህንን ወዲያው እንትን ሄድኩል እንጂ እዛ ውስጥ ያለው የረሳሁት ጠላት እንደሚገና ዘለ ትምህርት እንዲሆናቸው ሰዎቹ ለሰውቹ እየሰራው ያለው ዳቦ በሀያ ሳንቲም መሸጥ አለበት። የመንግስት መስሪያ ቤት ብሎ በሀያ ሳንቲም በቅናሽ ነው መሸጥ አለበትን ለምን ስላቸው፣ መጀመሪያ እንደገባሁ ማለት ነው። አያዋጣንም ይሄ መስሪያ ቤት እኮ ይሸጥ ተብሎ ሴፍቲ ኔት ይሸጥ ተብሎ ሻላሙድን ይገዛዋል ተብሎ ነበር። እንኳን ነገራችሁ፣ እንደዚህ መስሪያ ቤት አዋጭ የለም። ይሄ መስሪያ ቤት ማለት ባንክ ቤት ማለት ነው፣ ገንዘብ ማተም ማለት ነው አልኳቸው። እስኪ ያሳዩኛል፣ አሳየኋቸው። አንድ ሺ ሰባት መቶ ዳቦ የሚወጣ በነሱ አውትፑት፣ አንድ ኩንታል በኔ ሁለት ሺ ሁለት መቶ ሀምሳ ነው የሚወጣ። ልዩነት ታባክናለህ። ድንጋይ ይሆንባቸዋል። አዲስ አበባ ዩኒቨርሲቲ ዳቦ ተበላሸብን ብሎም ሰላማ ሰውዊ ሰልፍ ይወጣ ነበር። ይበላሽ ነበር። እንደዛ ሆኖ ይበላሽ ነበር። አያውቁትም። ምክንያቱም ዱቄቱ ምን ያክል እንደሚቦካ፣ ምን ያክል ማሽን ላይ መቦካት እንዳለበት፣ ምን ያክል ደቂቃ መቆየት እንዳለበት አያውቁትም? ማን ያስተማረኛል? እኔ ጣሊያን ያስተማረኝ። አዎ አዎ፣ ራፌቶ ይባላል ጣሊያን እንደ ያስተማረኝ እና ያንን ለውጭ ነው። እነሱ ግራሙ ደግሞ የመንግስት ግራም ነው፣ መቀነስ የለበትም በዛች ግራም ነው ይሄን ማመጥ ያለት። አቤት ጉድ ጉድ ጉድ ጉድ ተባለ። በዛ መሀል ላይ እንደዚህ ቋሚ በአንድ ወሬ ነው፣ ሶስት ወር ነው ሰርተህ ቋሚ ትሆኑ። እኔ በአንድ ወር ነው ቋሚ ሆንኩት። በአንድ ወር ቋሚ ከሆንኩት በኋላ ዳቦ በቅናሽ መሸጥ አለበት አልኳቸው። መገናኛ ማዞሪያ ጋር 23 ቁጥር ነበር አውቶቡስ የምትዞሩበት መገናኛ ማዞሪያ ወደ ቦሌ ወደ ግርጅ መታጠፊያ ትልቁ ኮንቲኔር ቁጭ አረኩ፣ ህዝብ በርካሽ እንዲወስድ መርካቶ ምዕራብ ጋር ትልቅ ኮንቲኔር ቁጭ አረኩ። መሳለሚያ ኮንቲነር ቁጭ አደረኩ። ለሆቴል ቱሪዝም ቱሪስት ቢሮ አለ። በመስኮት ላይ ዳቦ እንዲሸጥ አደረኩ እና ስገባ፣ 10 ኩንታል ነው፣ 17 ኩንታል ነበር። ለዩኒቨርሲቲ ምናምን የሚካፈለው ለነጋዴም እንዲወጣ አደረኩትና 50 ምናምን ኩንታል በአንድ ወር ውስጥ መስሪያ ቤት እንዲሰራ አደረኩት። ከዛ ቆይቼ ደግሞ ብስኩት እንዲሰራ አደረኩት። ይሄ ጋር ላይ ጠብስኩት፣ ሳሌም ብስኩት ምናምን የሚለውን ታሽጎ እንዲወጣ ከዛ ቤት አደረኩት። አይወታደሮች ቢሆኑት እና አሁን ይመስለኛል አይደን ነው ሸገር ዳቦ ብሎ ማሽን የመጣ እኔ የሰራበት የነበር ማሽን እንደ ኳኳላ ጠርሙስ እንደዚህ እያለ መቶ አምሳ ሁለት መቶ ኩንታል የመስራት አቅም ያለው ይህን የሰራን እያለን መሀል ላይ ማታ አንድ ቀን ትዌንቲ ፎር ሃውርስ ነው ተለኩሰው። ለምን ለ17 ኩንታል ፎር ሃውርስ ብቻ ይበቃዋል አልኳቸው። እዚህ በኋላ ሰራተኞች ይውጡ ከዚህ በኋላ ማታ ማታ ብቻ እንዲገቡ ማታ ይገባሉ። ስድስት ሰዓት ጀምሮ እስከ አስራ አምስት ሰዓት ስራው ያልቃል። አሁን የመስራዎች ምን አስቀርቻለሁ? ፍጀታ አስቀርቻለሁ፣ የሰራተኛ ብዛት አስቀርቻለሁ፣ የሚያወጡት ጥቃቅን ነገሮች አስቀርቻለሁ። በሶስተኛ ወሩ ሲነበብ ጠቃሚ ለሰው ተብሎ፣ በሶስተኛ ወሩ ማንኛውም ሰራተኛ ደሞዝ ተጨመረለት ማለት ነው፣ ባንተ ምክንያት። ከዛ በኋላ ይህን ሳላቀግም ምናወቁኝ ቡና ሲያፈሉ አገኘኋቸው እዚያ ፋብሪካ ውስጥ ለምድር ቡና ብታፈሉት ማሽን ቢቃጠልስ፣ ምን ቢቃጠልስ ስላቸው ቤቱ ለምዶዋል ይሉኛል። ኖኖ ከዚህ በኋላ እንዳላየው አልኳቸው። ቢሮ ላይ ቁጭ ብዬ ያለው ማውኪያው ይሽከረከራል። ሰው እኮ የለም። ይህ መጋገሪያው ይከፈታል፣ ሰው የለም። ምንድነው ስላቸው አብድሮቦ ስለለመደ እምቢ ያልከን እንጂ ስለለመደ እኮ ነው። ኧረ ወደዛ ምለች አብድሮቦ በቃ አጋንንት ነው የለመደ ያለዛ ለአጋንንት በቃ ቡና የሚፈላው ያህልን አስቀራዎች ግን ራሴ ጫት እቅማለሁ ሲጋራ አጨሳለሁ። እነሱ አሁን የዛ የመንግስት ሰራተኞች ሆነው ለአጋንንት ግብር ግብር በመስሪያ ቤቱ ላይ ራሱ ራሱ ይሄ አድባር የሚባል ነበር ጉንበት ላይ የሚውለው ለሱ ከደሞዝ ላይ ሲቆርጡ ለአድባር አልቆርጡም ያልኳቸው። ለራሴ ግን ጫት እቅማለሁ። ያ ያ ተግዳሮት አልፎ ነበር እዛ መስሪያ ቤት ሆኜ በኋላ መጨረሻ ላይ ድምጽ ምን ሊለው መሳሪያ እንገድለዋለን ብሎ ቆይ ያልገባኝ አሁን አንተ ቡናውን ስትከለክላቸው ማሽኑ በራሱ ነው እየተነሳ በራሱ ተነሳ፣ በራሱ በል ተባለ እና ሁሉም ሰው ባይዘውይ ሰራተኞችም ሴቶች ብቻ ነበር፣ ብዛት የነበሩትን ናቸው። አውሊያ ቤት ይሄ ውቃቤት መሄድ የለም ይሄዳል እና እግዚአብሔር ደግሞ ሰው ይልክልኝ። ወይዘሮ ምስራች የምትባል ነበረች። አሁን ይህን እንድትሰማ ምንፈልጋት፣ እሷ መብራቱ፣ ና ወደ ቢሮ አለችኝ። ወደ ቢሮ እኔ ጋ ከሂሳብ የሚከፈል ከደመወዝ የምትወስደው ብር ይኸው እንትን ፈቅጀልለ ፈርሜልለው፣ እሷ የእኔ አለቃ ስለነበረች ብድር። ከዚህ በኋላ ክበብ ሄደ እንዳትበላል ሳይሰራ በፊት እዛ አካባቢ ምግብ በልቼ መለሳለሁ፣ ስራ ቦታ ማታ ደግሞ ገባለሁ። ኦቨር ታይም የሚሰጠኝ አልሰራም፣ ግን ኦፊሻል የሆነ ሂሳብ አደርጋለሁ። ሚኪላንድ ህፃናት ማሳደጊያ ስንት ነው ያዘዘው፣ ዩኒቨርሲቲ ስንት ትዕዛዝ አስተላልፈዋል፣ ምናም ብዬ የዛን ጨምቄ ይህን ያክል ኩንታል ያስፈልጋል መጋዘን ክፍል አወጣለሁ። በዛች መሰረቱ ደግሞ ትወጣለች። አንድ ነገር የሚጠፋ ነገር የለም የሚባክን ነገር የለም። ስለዚህ ኢትዮጵያው ማለት እኔ ነኝ። የሚገርምህ እና ደመወዝን አስቀርቻለሁ። መንግስት ያለ አግባብ ወጥ ማውጣውን አስቀርቻለሁ። እዛ በኋላ ኢሲኤርሳ ሲሆን አንደኛ እንደወጣ ከሰራ ያቺ ሴት ነው ማለት ነው። አዎ እዛ ላይ ተማሩ ዶክመንት ምናምን ተብሎ እስከሚጣራ ይውጣ ምናምን ተባለ። እስኪ እንግዲህ ከዛ በኋላ ምን እንደገጠመ ተነግረናል። ሰዓታችንም ስላለቀ ምናልባት የሚቀጥለው ሳምንት ላይ ከዚህ ከስራ ወጣ ወይስ ምን ሆነ? እሱን የሚቀጥለው ሳምንት ትነግረናለህና እንገናኛለን ማለት ነው። ሲኤምኤንቲቪ ኢትዮጵያ ብላችሁ ገብታችሁ ሰብስክራይብ በማድረግ ሌሎች ላኩላቸው። እንደዚሁም ደግሞ በተስፋ ቴሌቪዥን የምትከታተሉ ተመልካቾቻችን ሀሳብ ካላችሁ፣ እንደዚህ ምስክርነት ካላችሁ ደግሞ ጻፉ፣ ግን አትደውሉ እባካችሁ። ስልክ ቁጥር እናስቀምጠው በተቻለ መጠን ብዙ ሰዎች ስለምደውሉ ሁሉንም በመመለስ ያስቸግራል። አጭር የጽሁፍ መልዕክት ምልክት ካላችሁ ላኩልን፣ እሱን ደግሞ እናስተናግዳለን። ለማንኛውም የሚቀጥለው ሳምንት በክፍል ሁለት እንገናኛለን። እስከዚያው ሰሰናምታችሁ ስፋይካሳውን እስከሚቀጥለው ሳምንት ዘረኮላችሁ